ኦሪት ዘፍጥረት ምዕራፍ ዘጠኝ እግዚአብሔርም ኖኅንና ልጆቹን ባረካቸው እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም፣ በባህር ዓሦች ሁሉ ላይ ይሁን። እነርሱንም በእጃችሁ ሰጥቷችሁ ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፤ ሁሉንም እንደለመለመ ቡቃያ ሰጥቷችሁ። ነገር ግን ደመ ነፍስ ያለበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰው ነፍስን እሻለሁ። የሰውን ደም የሚያፈስ ሁሉ ስለዚያ ደም ፈንታ ደሙ ይፈሳል፣ ሰውም በእግዚአብሔር መልክ ፈጥሬዋለውና፣ እናንተም ብዙ ተባዙ፣ ምድርንም ብሏት፣ ግዟትም። እግዚአብሔርም ለኖኅ ከእነርሱም ጋር ለልጆቹ እንዲህ ብሎ ተናገረ። እኔም እንሆ ቃል ኪዳኔን ከእናንተ ጋር ከእናንተም በኋላ ከዘራችሁ ጋር አጸናለሁ። ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ ከእናንተ ጋር ከመርከብ ለወጡ ለወፎች፣ ለእንስሳትም፣ ለአራዊትም ሁሉ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔም ከእናንተ ጋር አጸናለሁ። ሥጋ ያለውም ሁሉ ዳግመኛ ከጥፋት ውሃ አይጠፋም። ምድርን ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔር አምላክም ለኖኅ አለው በእኔና በአንተ መካከል ከእናንተም ጋር ባለው ሕያው ነፍስ ሁሉ መካከል በዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴም በደመና አኖራለሁ፣ የቃል ኪዳኔ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቴ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ስጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ ስጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃን አላመጣም ቀስቴም በደመና ትሆናለች በእኔና በምድር መካከል በምድር ላይ የሚኖር ስጋ ባለው ሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳኔን ለማሰብ አያታለሁ እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ስጋ ባለው ሁሉ መካከል ያጸናሁት የቃል ኪዳኔ ምልክት ይህ ነው አለው በመርከብ የወጡ የኖህ ልጆችም እነዚህ ናቸው ሴም ካም ያፌት ካምም የከነዓን አባት ነው በምድር ላይ የተበተኑ የኖህ ልጆች እነዚህ ሦስቱ ናቸው። ኖህም ገበሬ መሆን ጀመረ፣ ወይንም ተከለ። ከወይን ጠጅም ጠጣና ሰከረ፣ በድንኳኑም ውስጥ ራቆቱን ሆነ። የከነዓን አባት ካምም የአባቱን ራቆትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞች ነገራቸው። ሴምና የአፌትም ልብስ ወስደው በጫንቃው ላይ አደረጉ፣ የኋሊትም ሄደው የአባታቸውን ርቃኑነቱን አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውንም ርቃኑን አላዩትም። ኖህም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን አወቀ። ኖህም እንዲህ አለ፣ ከነአን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነአንም ለእሱ ባሪያ ይሁን። እግዚአብሔር የያፌትን ሀገር ያስፋ፣ በሴምም ድንኳን ይደር፣ ከነአንንም ለእርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። ኖህም የኖረበት ዘመን ሁሉ 9መቶ 950 ዓመት ሆነ፣ ሞተም።